የፍቅር ነገር እጅግ በጣም ልብ የሚሳብር ነገር ነው። ዛሬም እያለቀሰች እያነባች ትገኛለች። እና በውስጧ የታመቀ ብዙ ነገር አለ። የጎደላት ብዙ ነገር አለ። ያጣችው ብዙ ነገር አለ። የሆነችው ብዙ ነገር አለ። እና በሚያሳዝን ሁኔታ እንግዲህ ፎፎም እህትና ወንድ መሆን ይችላል በማለት እንግዲህ ትቷት ሄዷል ማለት ነው። እሷም ሀገር ጥላ ለመሄድ ወስናለች። በጣም እኔ እንጃ። ስለ እሷ ሳወራ በቃ እንባ እየተናነቀኝ ነው። ለምን መሰላችሁ? ያሳለፈችው ብዙ መከራ አለ፣ ብዙ ፈተና አለ፣ ብዙ ነገር እኔ ኢቨን ጥቀሽ ካላችሁኝ አውሪ ካላችሁኝ ከአብርሽ ጋር በምንለያይቷ ምንም አይነት ደስታ የላትም ምንም። በጣም የጎደላት ብዙ ነገር አለ። ግን ከሷ የእሷን ደስታ ትታ ለሰው ደስታ ስትሯሯጥ የሰውን ሕይወት ለማቅናት የሰውን ደስታ ለመመለስ የሰውን አንድነት ለመመለስ በቃ እኔ አላውቅም። ግን ውስጧ የታመቀ ብዙ ኃይል አለ። እንደምታዩቸው አብርሽና ሩታ ደስተኛ ሆነዋል፣ ተታርቀዋል፣ ደስታቸው ያስደስታል። ግን መሀል ቤት የቀረችው ብቸኛ የሆነችው ወይ ከፉፉ ጋ ልሆነች፣ ወይ ከአብርሽ ጋ ልሆነች፣ ወይ ከራሷ ጋ ልሆነች፣ ባዶ ሜዳ ላይ የቀረችው ማናት? ፍቅር ነች ማለት ነው። እንግዲህ የአብርሽና የሩታ አንድ መሆን መታረቅ ምናምን ደስ ቢለኝም፣ ግን ደግሞ የፍቅር ነገር ደግሞ እዚህ ጋር እያሳዘነኝ እያስከፋኝ ይገኛልና እኔ እንጃ አብርሽ ተጠቅሞባታል። አልዋሻችሁም፣ ይህን ነገር ስነግራችሁ እንባ እያነቀኝ እና እውነቱን እንነጋገር። ለሀቅ አውሩ፣ ስለ ሀቅ ተናገሩ። የእውነቴ ነው። ነገ በእናንተ ላይ ሲደርስ ማለት ነው፣ ያኔ ብዙ ነገሮችን ትሆናላችሁ፣ ብዙ ነገሮችን ታደርጋላችሁ። እና እዚህ ጋር አብርሽን ስለምትወዱት ብቻ እንዴት ልበላችሁ አላውቅም። ፍቅር በቃ ተጎድታለች፣ ብዙ ሰው ተጠቅሞባታል። እሷም የሰውን ደስታ የሰውን ህይወት አቀናለሁ ስትል የራሷን ህይወት አጣለች። የራሷን ራሷን አጣለች። በአጭሩ በጣም እምባ እያነቃት ነው። አንድ ሰው ያለ ምንም ምክንያት ውስጧ ምንም ነገር ሳይቀመጥ ምንም ነገር ሳይኖር በዚህ ልክ ሚዲያ ላይ ወጣ ልታለክስ አትችልም። ፍቅር ማለት ጠንካራ ያለ አባት ያደገች፣ በጣም ጀግና የሆነች፣ በአባቷ ፍቅር የተሰቃየች ብርቱ ሴት በራሷ መቆም የምትችል ገና ህፃናት ፍቅር በነገራችን ላይ ገና በጣም ትንሽዬ ልጅ ናት። በዚህ እድሜዋ ብዙ ፈተናዎችን አይታለች። የእውነቴን ነው የምትወደውን የምታፈቅረውን ነገ ያምራል ከሱ ጋር ብላ የምታስበውን ሰው የልጅነቷን ፍቅር አጣለች። አባቷን አጣለች። ከእናቷ ተለይታ ነው የምትኖረው። ይሄ ማለት ለእሷ ከባድ ውሳኔና ከባድ ፈተና በጣም በመከራ ውስጥ እንድታልፍ አድርጓታል። ግን ዛሬ ላይም አላውቅም ሁሉ ነገር እዚህ ጋር በፉፉ ልፈርድበት አልችልም ፉፉ ዛሬ ወደዋለሁ፣ ነገ ወደዋለሁ፣ ትናንትና ወደዋለሁ። በጣም አስተዋይ የሆነ ልጅ ለፍቅር ትልቅ እየቦታ ያለው በጣም አስተዋይ የሆነ ፣ ምንም በሱ ቅሬታ የለኝም። ምንም የምናገረው ነገር የለም። በጣም ምርጥ ሰው እንደሆነ ብቻ ነው ማቀው። አራት ነጥብ። ምንም በቃ እንከን የማይወጣለት በጣም አስተዋይ የሆነ ልጅ ነው። ይሄ ልጅ እንግዲህ በሰዓቱ ያየውን ነገር አይቷል፣ የሰማውን ነገር ሰምቷል። ከእሷ ለመራቅ የወሰነው የተናደደው የተመሳጨው እውነት አለው በቃ በአጭሩ ግን የራሷ ፍቅር እውነት ነበራት። ፉፉ አሁን የራሱን ህይወት መጀመሩ ከፍቅር ጋር አብሮ አለመሆናቸው ደስ ብሎኛል። አልዋሻችሁም። ለምን መሰላችሁ? ነገ ከነገ ወዲያ የማይቀጥል ነገር ዛሬ ላይ ትልቅ ተስፋ ሰጧት፣ ትልቅ ተስፋ ሰጣው ከሚቀጥሉ ዛሬ ላይ በዚሁ ማቆም አለባቸው ብዬ ነው የማስበው። የሃይማኖት ጉዳይ አለኝ አላቸው። እመኑኝ፣ ነገ ከነገ ወዲያ አብሮ ቢቀጥሉም እንኳን ትክክል የሆነ ነገር አይገጥማቸውም። በቃ የእውነቴ ነው። ፈጣሪ ነው የሚያሳዝኑት እና መለያየታችሁ አደለም የገረመኝ። በጣም ያሳዘነኝ ነገር እኔ እንጃ አላውቅም፣ አላውቅም ቃል ያንሰኛል። ተጎድታለች። ፍቅር ከማንም ጋር መሆን አልቻለችም። መሀል ሜዳ የቀረችው እሷ ናት። ሁሉም የየራሱን ቦታ ቦታ ይዟል። ሁሉም የራሱን አስተካክሏል፣ የሚገባበትን አመቻችቷል። ኢቨን ፍቅር ግን ሚዲያ ላይ አሁንም እያለቀሰች ነው የምትገኙ። የራሷ ብዙ ችግር አለባት፣ የራሷ ብዙ ብሶት አለባት። እና ፍቅርን የምትወቅስ ሰዎች አላችሁ። በዚህ ሰዓት እንኳን በጣም የምትሰድቧት፣ በጣም ዝቅ የምታደርጓት፣ በጣም የምታንቋሽሿት ሰዎች አላችሁ። እና ለእናንተ ምንም ነገር አለለም። የእውነት ሁሉ ነገር ደርሶባችሁ እዩት ነው የምለው። እኔ የፍቅርን ህይወት ከአስከፋው አቃሉ፣ ያላትን ውስጧን አናቃሉ። በዚህ ሰዓት ተስፋ ቆርጣ ነው መሄድ አለብኝ ከዚህ ማንም የለኝም። ፉፉ ነበረ ሳዝንም ስደሰትም ከጎን የነበረው ከመጀመሪያው ጀምሮ እስከ መጨረሻው እሱ ነበር የነበረኝ። እሱንም ተማምኜ ነበር የመጣሁት። ነገር ግን እሱም የራሱን ምርጫ መርጦ የራሱን ህይወት እየኖረ ነው። ከዚህ በኋላ ምን የሚያኖረኝ ነገር አለ? ምን የሚያስቀምጠኝ ነገር አለ? ማንስ አለኝ? ወደሚሄድበት ይሄዳለሁ ብላ ቆርጣ የተነሳችበት ምክንያት ለዛ ነው። መሆንም ያለበት እሱ ነው። ራሷን ፈልጋ ማግኘት አለባት። ከራሷ ጋር ጊዜ መውሰድ አለባት። ፍቅርዬ፣ በጣም ነው የምንወድሽ የምናከብርሽ። ለሰው ደስታ ስትይ ያንቺን ደስታ አጠሻል። ለሰው ህይወት መስተካከል ስትይ የራሽን ህይወት አበላሽተሻል። እና ምናልባትም አንዳንድ መጥፎ ነገሮችም ሲመጡብን ለበጎ ነው ለመልካም ነው ብለን ማለፍ አለብን። ማልቀስ የለብሽም። አልቅሰሻል፣ እስኪበቃሽ እስከ ጥግ ድረስ፣ ለብዙ ወራት አልቅሰሻል። በርሽን ዘግተሽ ማንም ሰው ሳያየሽ ሳይሰማሽ ብዙ ችግሮችን አሳልፈሻል። ስለዚህ አንቺ አሁን ላይ በርትተሽ ቆመሽ፣ የእውነቴን ነው። አትረባም አይሳካላትም እንደዚህ ናት እንደዚህ ነው ብሎ ከጀርባሽ ለሚያሙ ሰዎች፣ ለሚሰድቡሽ ሰዎች፣ ለሚያንቋሽሹሽ ሰዎች ተሽለሽ ከፍ ብለሽ እየበረርሽ ነው መታየት ያለብሽ ብዬ ነው ማስበውና እንደዚህ ደካማ መሆን የለብሽም። በእርግጥ መሄድሽንም እኔ ደግፈዋለሁ። ከእናትሽ ጉያ ሂጂ፣ ሂጂ፣ በቃ ሂጂ። ፍቅርዬ ለስራ ነው የመጣሽ የነበረው። ለተሻለ ህይወት፣ ለተስተካከለ ህይወት ነገር ነበር የመጣሽው፣ ግን ያ ነገር አልሆንም አልሆነ ደግሞ ለምን አልሆነም ብለሽ ደግሞ መጨነቅ በዚህ ልክ ማልቀስ የለብሽም። ፈጣሪን ደግሞ አብዝተን ስናማረረው ደግሞ የባሰ ሊመጣ ይችላል። ስለዚህ ከፉፉ ጋር ተናግሯል። ፉፉ እህትና ወንድም ምንም በፍቅር እንኳን አብረን ባንቀጥል በቃ እህትና ወንድም እንሆናለን አይነት ነገር ነው ያላት። ስለዚህ እሷ ደግሞ ይህንን ነገር አትፈልገውም። ምክንያቱም የሚወዳትን ሰው የምትወደውን ሰው በዚህ መንገድ ሲናገራት ሌላ ብዙ ነገሮች ይሰማታል እና እንዴት ልበላችሁ እኔ አላውቅም። ማንንም ተወቃሽ ማድረግ አልፈልግም። አሁን እኔ ፍቅርንና ፍቅርን ነው ለመምከር የምፈልገው ወደ ራስሽ ተመለሽ አለንልሽ። የእውነቴን ነው የምልሽ፣ ወደ ራስሽ ተመለሺ። እንግዲህ እንደምታውቁት ልጁ ባለፈው እኔ እወድሻለሁ፣ አፈቅርሻለሁ፣ ከኔ ጋር ሁኚ፣ ልቤ ለአንቺ ቦታ አለኝ ሲላት ነበር። ያ የሆነበት ምክንያትም ምንድን ነው ፉፉ ወደ ራሱ እንዲመለስ ወይም ደግሞ እንደሚያፈቅራትና እንደማያፈቅራት ለማረጋገጥ ነበር። በፍቅር መሀል እንደዚህ አይነት ፈተና መኖር አለበት ብዬ አላስብም፣ በጭራሽ። የሰው ልጆች ነን። የሆነ ሰዓት ላይ የሆነ ነገር ስንሰማ በጭራሽ በቃ ወደማንመለስበት ውሳኔ ልንወስን እንችላለን። በዛ ሰከንድ በዛ ደቂቃ ውስጥ ከባድ የሆነ ውሳኔ ልንወስን እንችላለን። ስለዚህ ለሁሉም ሰው ተረጋግቶ አስቦ ነገራቶችን መወሰን መናገር፣ ማድረግ አለብን ብዬ ነው የማስበውና ፉፉ የራስህ ትክክለኛ ትልቅ እውነት አለ እረዳሃለው። ግን ደግሞ ቸኩላሃል ብዬ ነው ማስበው። ግን ያው በቃ ምንም ማድረግ አይቻልም። ፍቅርዬም ከዚህ በኋላ ይህንን ህይወት ትደግሚዋለሽ ብዬ አላስብም። ይህንን ስህተትሽን ከዚህ በኋላ ሌላ ቦታ ላይ ትደግሚዋለሽ፣ ሌላ ሰው ላይ ትደግሚዋለሽ ብዬ አላስብም። ተምረሽበት እለፊ። ጠንካራ ብርቱ ሴት ሁኚ። በቃ እናትሽ ጋር ሂጂ፣ ጊዜ አሳልፊ። ከራስሽ ጋ ከራስሽ ጋር አውሪ፣ ተማከሪ። የእውነቴን ነው ከራስ ጋር ማውራት በጣም ትልቅ ውሳኔ እንድትወስኑ፣ ትክክለኛ ውሳኔ እንድትወስኑ ያደርጋልና በሚያሳዝኑ ሁኔታ ያው ኤፍሬምም አብሮት ነው ከፉፉ ጋር የመጣ የነበረው ሻንጣዋን ይዛ ፓስፖርቷን ይዛ ሲያያት ፉፉ በጣም ነው የደነገጠው። በጣም ነው የሚወዳት። በነገራችን ላይ በጣም የእውነት ለእሷ በጣም ብዙ ዋጋ ከፍሎላታል። በጣም በቃ አንድ እምባ፣ አንድ ዘለላ እምባ እንኳን ጠብ እንዲላት፣ እንቅፋት እንዳይነካት፣ ብርድ እንዳይነካት የሚጨነቅላት የሚያስብላት ሰው ነውና ልዩ ወንድ ነው። በቃ ይለያል፣ ፉፉ ማለት ነው፣ በጣም ይለያል። እኔ ለእሱ ትልቅ ክብር አለኝ፣ የእውነት ነው የምላችሁ በጣም በቃ ከመጀመሪያው ጀምሮ ያነሳት እሱ ነበረ፣ ግን የሃይማኖት ጉዳይ ስላለ አብራቸውኑ ብዬ በጭራሽ ልመክር አልችልም። ከመጀመሪያውም ጀምሮ እኔ ተቃውም ያለው ፍቅራቸው ደስ ይላል። ወጣቶች ናቸው፣ አንድ ላይ ሲሆኑ በጣም ነው የሚያምሩት፣ በጣም የቀሙዳቸው ይገጥማል ምናምን። ነገር ግን የሃይማኖት ጉዳይ አለ፣ እናታቸውን ያሳዝናሉ። ማንም በዚህ ግንኙነት ደስተኛ ሊሆን የሚችል ሰው ቢኖር ማለት ነው ሁለቱ ብቻ ነው የሚሆኑት። እንደው አብሮ ቢሆኑ ራሱ ከዛ ውጭ ያለው ሙስሊሙም በራሱ ሃይማኖት እንዴት እንደዚህ ይሆናል ይላል። ክርስቲያኑም በራሱ ሃይማኖት እንዴት እንደዚህ ሊሆን ይችላል። ቤተሰብ አለ፣ እናቱ አለች፣ የሱ የሷም እናት አለች። ይሄ ነገር ከባድ ነው የሚሆነው። ገባችሁ? መጀመሪያም የተንቢ እንዴት ይሄንን እያወቅሽ እጃቸውን አጨባብጠሽ አብራችሁ ሂዱ፣ ምንም የማያውቁትን ልጆች አግቡበት ብለሽ እሳት ውስጥ የከተትሻቸው ብዬ የተንቢን ወቅሻት ነበር። ግን እሷ ፍቅርን አይታ ከሱ ጋም ያለውን ፍቅር ከእሷ ጋም ያለውን ፍቅር አይታ እንዲህ ነገራት አድርገው ከዛ በኋላ ቀጥለው ነበር፣ ግን አልተሳካም፣ አልሆነም። ነገራቶች ደግሞ ፈጣሪ ሲፈቀድ እሱ ባለው ነገር ሲሆኑ ነው ደስ የሚሉት ብዬ ነው ማስበውና፣ ፍቅርዬ ሀገር ጥለሽ ትም አትሄጂ፣ ግን እናትሽ ጋ ሂጂ ለትንሽ ጊዜ እረፍቤ ራሽን አዳምጪ። የእውነቴን ነው። በቃ የሆነ አንዳንዴ አንዳንድ ሰዎች ያለ ፍቅር መኖር ያለ ፍቅረኛ መኖር ማንችል ይመስላችኋል፣ ግን መኖር ይቻላል። የእውነቴን ነው። ከማይረባ ግንኙነት ዛሬ ተጀምሮ ነገ ከሚቋጭ ነገ በቃ ከሚያቃጥለን ፍቅር ተረጋግተን የወሰንነው ውሳኔ እሱ የሰጠንን እሱ በግድ ፍቅረኛ ካልሆነ በግድ ይሄ ህይወት ይሄኔ ካልሆነ ብለን ሙጥኝ ማለት የለብንም እሱ ሲፈቅድ ፈጣሪ ሲፈቅድ ይሄ የናንተ ህይወት ብሎ ሲሰጠን ያንን ተቀብለን መኖር እንችላለን እና ፓስፖርቷን እንግዲህ ኤፍሬም ይዞት ነው የሮጠው ይስጣታ ይስጣት አይታወቅም ፍቅር በጣም ተናዳለች ስሜታዊ ይሆናለች እዚህ ማንም የለኝም ብላለችና አለንልሽኛ? አለን ምንም ከጎንሽ ሆነን እንባሽን ባንጠርግልሽ እንባሽን ባናብሰውም አለንልሽ በጸሎት ቢያንስ እናስብሻለን እና ሊከፋሽ አይገባም በቃ ምንም ማድረግ አይቻልም ፉፉም እንግዲህ እኔ እንጃ ቪዲዮውን አይተ ሁሉን ነገር ትረዳለ ብዬ አስባለሁ ብዙ ያልቋጨናቸው ነገሮች አሉ ብላ ነበር ፍቅር ግን ፉፉ ሁሉን ነገር ትቶ ሄዷል እና ፍቅርም ለመሄድ ወስናለች ብቻ ግን የእሷ እንባ በጣም ነው ያሳዘነኝ ለሰው ደስታ ስትል የእሷን ሰላምና ደስታ አጣችው። የእውነት አንዱ ቤት ደስታ ሲኖር አንዱ ቤት አዘን አለ። ሌላኛው ቤት ማግኘት ሲኖር ሌላኛው ቤት ማጣት አለ። ብቻ ህይወት እንደዚህ ነች። ምንም ማድረግ አይቻልም እና ፍቅርዬ፣ ላንቺም የተሻለውን ህይወት እንዲሰጥሽ እመኝልሻለሁ። ፎፎም እንግዲህ ጥሩ ህይወትና ደስተኛ ህይወት እንዲኖር እንመኝላለን። ቢያንስ ጥሩ ነገር ነው የጀመርከው አንተ። ለምን ሃይማኖት የሚፈቅደውን ነገር ነው የምታደርገው እና ለፍቅርዬም ደግሞ ሃይማኖት የሚፈቅደው ሰው ጋር ሆና ደስተኛ ህይወት ብትኖር፣ የእውነት ደስታን ብትስቅ፣ የእውነት ሳቅ ብትስቅ፣ የእውነት ፈገግታ ፈገግ ብትል ደስ ይለኛል። የሚገባት እሱ ነው። ትናንት ማለቀሰች፣ ዛሬ ማለቀሰች። ብቻ የሆነ ነገር ውስጧ ብዙ ነገሮች አሉ። በጣም ብዙ ተመልካች የማያውቀው ነገር አለ፣ ብዙ ነገር ግን መኝላት አንዳንድ ነገሮች አይደገሙም። ድጋሚ አናገኛቸውም፣ ድጋሚ አንይዛቸውም። በቃ ካለፉ አለፉ ነው። ምንም ነገር ቢፈጠር ተመልሰን ልናስተካከላቸው አንችልም። እና ህይወት ላንቺ ደግሞ አንድ እድል ብቻ ነው የሰጠችሽ። እና ፍቅርዬ በቃ ይቁም፣ ሁሉ ነገር ይቅርብሽና፣ አታልቅሽ፣ አንገትሽን አትድፊ፣ ቀና በይ በቃ ለጠላቶችሽ፣ ለአንቺ ክፉ የሚመኙ፣ ለአንቺ ውድቀት የሚመኙትን ሰዎች ከፍ ብለሽ እየበረርሽ ከፍታን አሳያቸው። ተለውጠሽ ተቀይረሽ አሳያቸው። ሙሉ ሰው ትሆኛለሽ። ያኔ ይህን ነው ምለው። ፈጣሪ ለአንቺም የተሻለውን ህይወት ይስጥሽ። ሌላ ምንም ልል አልችልም። ነገር የሚፈጠረውን ፈጣሪ ያውቃል። ግን እንደኔ እንደኔ የምትሄድበት ሄዳ ደስተኛ ብትሆን እራሷ ጋር ብታወራ የሆነ እርጋታ ቢኖራት ደስ ይለኛል። በቃ በተለይ እናቷ ጋር ብትሄድ የሆነ ጸጉሯን እየዳበሰቻት ችግሮቿን ብትጋራት ብትካፈላት ጥሩ ነው ብዬ ነው የማስበው። ብቸኛ ስለሆነች ነው እንዲህ ከፋት እንዲ ያለቀሰችው፣ እንዲህ በውስጧ ሁሉ ብዙ ነገር ይዛ ለማንም ሳታወራ እየተከፋች እየተጨነቀች ያለችው። ቢያንስ ለእናቷ ብትነግራት ጥሩ ነው ብዬ ነው የማስበው። እናት ሁሉንም ቻይናት፣ እናት ሁሉንም እኔ እንጃ የምትመክር እናት አለቻት፣ ጥሩ እናት። ይሄንን ነው የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ፍቅርን በጸሎታችሁ በዱ አስቧት፣ ፈጣሪ የተስተካከለውን ህይወት እንዲሰጣት ማለት ነው። ፉፉንም በሄደበት ሁሉ እንዲቀ እንመኝለታለን። ብቻ በዚህ መንገድ ባይቋጭ ያለው ነገር ጥሩ ነበር፣ ግን ህይወት በዚህም ሂዱ ካለችን እንሄዳለን። ምንም የምናመልጠው ነገር አይኖርም ብዬ ነው የማስበው። ለሁሉም ነገር ፈጣሪ ያውቃል። የነገ የተሻለ ነገር ይሆናል። በተስፋ ኑሪ ፍቅርዬ፣ ጠንካራ ጀግና ሴቶኝ